እናንተ ከቲክቶክ ማለት ነው ስሜታዊ ሆኜ እምባይን ትንሽ አስሼ ጨርሼ ነው ወደ እናንተ የመጣሁት። የሆነ በቃ ላለመታገል ራሴን ራሴን ለመቆጣጠር እሞክራለሁ ወደ እናንተ ስለመጣሁ ማለት ነው። ውድ ቤተሰቦች ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተ ጋርም ሁሉ ሰላም ሁሉ መልካም እንደ ሰላም። ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናል ቤተሰቦች እንዴት ናቸው? ደህና ናቸው ወይ? ሁሉ ሰላም ሁሉ መልካም እኔ ጋ ሁሉ ሰላም ሁሉ መልካም፣ እናንተም ጋ ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩኝ ቪዲዮን ስጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዙ የተሰማችሁን ሀሳብ አስ በኮሜንት እንድሰጥም እያልኩኝ፣ እንግዲህ ዛሬ ማለት ነው በጣም ስራ እንትን ብዬ ነበር ነው አልተመቸኝም ነበርና ወደ ወዴቱን መንደር ገባ ገባ ይታየት ሳደርግ አንዳንድ ቲበሮች ሄሮ የቤተሰቡ ልደት አከብድ ነው የሚላለን፣ ቶሎ ብዬ ረውጬ እነሱ ጋር ነው መጀመሪያ የምገባው። ሲጀመር ስመጣ ማለት ነው ፍለፊትም ስለሚመጣልኝ፣ ከዛ የለም እንዲህ ነገር ምንድን ነው ቲክቶክ ትዝ አላለኝም ነው የምላችሁ፣ ትዝ አላለኝም ከዛ ቲክቶክ መንደርስ ገባላችሁ ሄሉሻ ከቤተሰቦቿ አገዱ ቅብላላችኋለች። እራሴን አመመኝ እየደጋገም ያየ ቪዲዮን አልቅሽ ያልቅሽ ማለት ነው ውዶች ዬ እንዲህ ምን ሆነሽ ነው እንደሚያስለቅስ ሼኮ ደስታ ነው ልትን ይችላላችሁ። አንዳንድ ልጆች ው ማታ ቲክቶክ ላይ የተለቀቀ ያላወቃችሁ ቲክቶክ ላይ የተለቀቀው ነገ በሰፊው በዩቲዩብ ይዛት መጣለች ብዬ አስባለሁ። እንግዲህ ካልተሳሳትኩኝ ማለት ነው ሄሉሻ በኢትዮ ይለቀቅልን አሪፍ ነበረ። አንደኛ ሰፊ ሁለተኛ ረጅም ስለሚሆን ሁለተኛ ደግሞ ብዙዎቹ ቲክቶክ የሚጠቀሙ ስለማይሆኑ አብዛኛው ሰው ቲክቶክ አይጠቀምም። እና ለማንኛውም ሄሉሻ እንግዲህ የእናቷን ልደት በደማቁ በቲክቶክ አክብረዋል ማለት ነው። እውነት ቃል የለኝም። እኔ ሄሉን ማለት ከልቤ የመወዳት ወላጆቿን የምታከብር ለቤተሰቦቿ ትልቅ ክብር ያላት ልጅ ስለሆነች እንደገና ደግሞ ብዙ ነገሮችን እየወጣች እየወረደች ዜጋ ስለደረሰች፣ እኔ ጀግና ሴት በባህሪ ታስደስተኛለች። እኔ እናሷ እኔ ራሴ ማሞገስ አይሆንብኝ፣ ለራሴ ጀግና ነኝ እንደሷ። ብዙ ነገሮችን እየወጣሁ እየወረድኩ ዜጋ ስለደረስኩኝ፣ አሁንም ተለውጭ ያለ አድግ ያሉ ምናምን ሳይሆን በ በህይወት ላይ የማሳልፋቸው ነገሮች ጠንክር አድርገው እያሳለፉኝ ዜጋ ስለደረስኩኝ፣ እሷም ጠንካራ ሆና ላያት ስለምፈልግ ነው ምንጊዜም ከጎና የምቆመው እና ብቻ በእውነት ቃል የለኝም። እኔ ለወላጆቿ የምታደርጋቸው ነገሮች፣ የምትሰጠው ክብር፣ የምትሰጠው ትህትና ነው ሰውን የሚገዛውና እንግዲህ ዛሬ የእናቷ ልደት ፏ በሚል መልኩ ባሏንም ወንድሟን ልዑልንም ይዛ እንግዲህ ፏ ብትን ብለው አክብረዋል ቤተሰቦች። በጣም ራሴን አመመኝ። እውነት ለመናገር ትንሽ ቄቀን ያለቀስኩ ግን አመመኝ። ተወጠረ አይምሮ የተወጠረ ነው የምላችሁ ምክንያቱም ያው ብዙ ጊዜ ደስተኛ ስትሆኑ አደሉ ነገር የሚሆነው እና ስለተሰማኝ ነው። በስደት አለም ስንኖር ወላጆቻችን እናፍቃለን። ታውቃላችሁ። እኔ ደግሞ እናትም አባትም ሆና እህትም ወንድምም ሆና ጀግና ሆና ያሳደገችኝ እናቴ ብቻ ናት። አባቴን አላቀውም። በልጅነቴ ነው ያረፈው። እና ለእኔ እናቴ ጀግና ናት። እናቴም አባቴም ሆና ሁሉም ነገር ተክታ ይዛ ስላሳደገችኝ ዛሬ ላይ ሆንኩላት ባልልም ስላለችልኝ ደስተኛ ነኝ። እና በቃ ምን ተሰማኝ እንደሆነ ከስደት ገብቼ እናቴ እንደዚህ ከጎኗ ሆኜ በቃ መቼ ነው ማስደስታት የሚል ነገር ተሰማኝ። ሁላችሁም የሚሰማችሁ ስሜት ነው ብዬ አስባለሁ። አሁን ራሱ እየታገለ ነው፣ ይቅርታ አርጉልኝ። የምር እኔ እንጃ ብቻ። ለሁላችንም ወላጆች እድሜና ጤና ይስጥልን። ወላጆቻችን የሆኑልንን መሆን አንችልም አውቃለሁ ግን ደግሞ የሆኑልን እንኳን መሆን ባንችል የምንችለውን ያክል መሆን ደግሞ አለብን። ልጅ ሊወለድ ሊተካ ይችላል፣ ወላጆች ግን ሊተኩ አይችሉም። በህይወት እስካሉ ድረስ ነው ማስደሰት ጥሩ ነገር ማድረግ የምንችለውና ሁላችሁም ወላጆቻችሁን የምታስደስቱ እንዲያደረጋችሁ በጣም እመኛለሁ፣ እውነት እመኛለሁ። መልካም ምኞታቸውን ብዙ ሰው ገልጿል። የምር አለቀስኩ የሚልም አለ። የእውነት እኔ አሁን ው ድምጼ ተቀይሯል እራሴ በጣም ወጠረኝ ትንሽ ደቀን ያለቀስኩትኝ ቶሎ ብዬ ወጣው ቪዲዮ እንዲሁት ምናምን አድርጌው፣ ግን ደግሞ አልቻልኩም። በቃ የምር ቪዲዮን ዘግቼ አስነካሁት እላቸዋሉ አስነካሁት እንደ ምን ነው በጓሮ ባለክስ ይሻለኛል ብዬ ነው። ቪዲዮ እራሱ እስከሚልቅ ታገለኝ እናንተ። እና እድሜ እና ጤና ይስጥልን። የእውነት በቃ ብዙ ነገሮችን እናያለን ኢትዮጵያ ላይ ያላችሁ እንደዚህ በቃ ከወላጆቻችሁ ጋር ብታሳዩን አየሩን ሀገሩን ብታሳዩን ይናፍቀናል እና ተመስጠን ነው የምናየው ተመስጠን ነው የምንሰማው እውነቱን ስነግራችሁ እንደዚህ አይነት ቪዲዮዎችን እና የሄሉና ሄሉ የለብቻዋ አውሯት ስለትዳር ጥንቃቄ ሶስተኛ ሰው እንዳታስገባ እና ከባሏ በላይ ማንንም እንዳታስበልጥ የጓደኛ ልክ እንዳለው

ምንድነው የምትሉት? ገና እኮ ይቀጥላል። ያበቃ ነገር እኮ ጠዋት ያበቃ ነገር የለም ስል ማለት ነው። አሁን በጠበቅች ስለ ልደታ ልደታዎች ልወጣ ብዬ ማለት ነው። ትዝ አለኝ ነው ነገር ነገር ያችላለሁ። ያምሻል እንዴ የብላ ጥያቄ ይጽፋልኝ ምልክት አርጋልኝ አልቻለ ማሪ እኔ አያመኝም፣ አያመኝም እየመረር ሸጩ። ይሄ ነገር እንደሚቀጥል እነግርሻለሁ፣ ግን አሁን ይህን ሰሞን ቢያንስ የፍቅርና የሰላም ቪዲዮ ያምጡልን። እንዴ ለምን ደስ ትያለሽ ለምትሉኝ፣ ደግሞ በቃ እንዴ ላለውኝ እኔ የሚታየ ነገር ስላለ እኮ ነው ውዶች። ለተለባብሶ የሚወጣ ነገር ደስ ስለማይለኝ ነው። ነገሮች መፍረጥረጥ አለባቸው። እውነቴን ነው። እንዴ ተው እንጂ እኔ እኮ ለሄሉ ብዬ በማሰብ ወደፊት እንዳትጎዳብን እጥር ምጥር ንጥት ያለ ግርማ ሞገስ ያለው አማች እንዲኖረን ብዬ ነው፣ ይህን ሁሉ ጥረት የማደርገው። የተርበሰበሰ ነገር ያልጠላ ምንድን ነው ያልጠራ ውይ፣ ጌታ፣ ያልጠራ አይዋ፣ ያልጠራ ጠላ እንዳይሆንብን፣ ጉሽ ጠላ እንዳይሆንብን ህይወት ለሄሉዬ፣ ምር ድምቅ እንዲልላት በማሰብ ነገሮች ይፍረጥረጡ። ነገ ደግሞ ወየው ያዙ ይልቀቁኝ እንዳትሉ ብዬ ነው። ሌላ ታሪክ ኖሮት አይደለም ልዬም ደግሞ የሚጥረው ለእሷ እንደዛ ዋቸው ስ ሆነ ወንድማማጆች ሆነው እነሱ እነ ትክክል ብቻ ናቸው የምትከስሩት ምን ጊዜ ምንጅ እኮ እነሱ ያው አሁን ለአንድ ቀን ቢሆን ሰላም ሆነዋል ሸገር ሲገቡ ደግሞ ያው ይነሳል ምክንያቱም ሸገር ያለው መንፈስ ተጣሉ ተጣሉ የሚል በየክፍለ ሀገሩ ደግሞ ስንሄድ ሰላማዊ ኑሮ ሰላማዊ አየር ሰላማዊ ሰው ነው የሚገኘው ክፍለ ሀገር ላይ። ኦኬ። ለዛ ነው አሁን እዛ ይሄ ሁሉ ደስታ ቀርቶ እንዴት ነው ጸብ የሚስተናገደው? በፍጹም አይስተናገድም። አሁን የልደት ቪዲዮ ይለቀቅልናል፣ አንዳንድ ቦታዎች ሲጎበኙ ይለቀቅልናል። በቃ ተውኝ እስቲ። ከዛ ሸገር ስንገባ ትረካ ልጀምርላችሁ። ፋ ብትን ብለን ክፍል ሁለት እንጀምራለን ጦርነታችንን እኛ መሳሪያችንን አዝግጁ ነው አሁን ዝግጁ ነን፣ ዝግጁ ነን። ለማንኛውም ይወዱት ይወደ ተራሲ ነው የሚያደል ይዝ ቢሄን የምለፈልገው ይበቃኛል። ለኔ ያልካወራችሁ ላይክ፣ ሼር፣ ሰብስክራይብ አትርሱ። ሐሳብ አስይታችሁ ለሁላችንም ይጠቅመናልና፣ ለምስጥ መልካም አስተያየት ሁሉ እግዚአብሔር ያክብርልኝ። እናታችን እማዬ ፈትለ እድሜና ጤና ይስጥሽ፣ ሺ ዓመት ኑሪልን። የሁላችንም እናቶች ሺህ ዓመት ያኑርልን። እናታችን መኩሪያችን መድመቂያችን ማጌጫችን ናት። እንዲሁም ደግሞ አባታችንንም ደግሞ ምሮልን እግዚአብሔር አምላክ በሰላም ሰርጋቸው በቅርቡ ስለሚሆን በሰላም ቆሞ እንዲድሩልን ምኞቴ ነው። የእናንተ ምኞት እንደሚሆን ተስፋ አድርጋለሁ። ሁላችን በየእምነታቸው በየእምነታችን ጸልዩላቸው፣ ተሳሉላቸው። እወዳችኋለሁ። መልካም ጊዜ። ቻው ቻው።